የማርያም መሳቅ ሰድፈልግ በጣም እያሳቃችሁኝ ነው። እግዚአብሔር ዛሬ ቀን በጣም ፈታ ብያለው። በጣም እግዚአብሔር፣ ወይ መድኃኒዓለም ወይ ጸጉሩን አስጨነቅሽ? እሱ እኔን አስጨነቀኝ እንጂ። እኔም ሚስጥር በወላይትኛ ይሻላል። አረ ሚስጥር ፋ አይደለም፣ ሚስጥር አላወራሁም። እውነት አይደለም። ኩቻ እረፍ፣ ዝምብላ አታውራ። አሁን የጻፍከውን ነገር እረፍ እያልኩት ነው። ላይ ወላይትኛ እሱ ነው የጻፈልኝ። ከዛ እኔ ደሞ ሌላ ሰው መስ እኔ ጋይስ ሌላ ሰው መስያ አለው እንዴ? እስቲ ንገር፣ ቆይ ሌላ ሰው ነው የሚመስለው? ኩቻ ሌላ ሰው መስላለሁ እንዴ ዛሬ? እስቲ ጻፉልኝ። ሌላ ሰው ነው የሚመስለው? እኔስ ጀመረ ሌላ ሰው አልመስልኝ ረሷ ሄለነኝ ምንም ፊቴ የጠራ እና ፊልተር ማንም ሰውእንዴ ማንም ያደርጋል ፊልተር ሆ! እና ፊልተር ሳላደርግ ልገባ አመሰግናሉሁ አመሰግናለሁ። አዲስዬ እንዴ ሁሉም ሰው እያዳሜ ፊልተር አድርጎ አርጎ ነ ይገባው። አሁን መንገድ ላይ ሰው ምናምን ሲያገኘኝ ሄሉ ይለኛ ሄሉ ስለየውች ደስ ብሎኛል ምናምን ልና ልዩነት ስለሌለኝ ነው። ባይዘዌ ልዩነት የለኝም፣ በአካልም በኖርማልም ያውነኝ እና ሄሎ ምናምን ምንድነው አበዛሽ ብዛት አተም ኩቻ የናቲ ሚስትር ነው የመሰል እ ሞ በጣም ም አመሰግናቸዋለሁ ሁላችሁም ስልኩን ኩጀ አሁን ገና ማለት ነው እግዚአብሔርን ረፍ በጣም እንትን ያልከኝ ማሆን ነገር ምንድን ነው ጽፋን፣ ታማ እንዴ ጤና የለውም እንዴ ልጅ? አንተ ረፍ ምንድነው እየጻፍክ ያለው የሞተ ዘመድ የለም እንዴ ምንድን ነው ጽፋን

እኛ ጠላት ከሩቅ አይመጣም ከቅርብ ነው የሚባለው፣ እውነት ነው። ከቅርብ ነው ያለው ጠላቴ። አንተ ኩቻ አንተ እኔ እኮ ነኝ። እዚህ ወገቤ ላይ ማለት ነው። ወገቤ ላይ ላአብራሌ ኩቻ ነው ኔ ባይዘቡ ያሳደግኩት ማለት ይቻላል። እና ወገቤ ላይ ማለት ነው ይሄ በዚህ ወገብ እሱ ነው የጎረቀው። የምር ሲያለቅስ፣ ከሱ እኩል እሱን አዝዬው ጡጦ እየሰጠው ሙቅ ሙቅ እንደዚህ እንደዚህ ነው ሙቅ አድርጌ ያጠጣው። ትላ ኩቻ ድሮ ጠጣ እንደዚህ አድርጌ ሽንቱን እኔ ላይ ነበር የሚለቀው፣ እና ሽንቱን ከሽንት ቀጥሎ ያለውንም አስቡት ጋይስ። እሱን ሁሉ ይሄ ወገቤ ስንት ነገር እንደቻለ እና እንደዛ አድርጌ ነው ያሳደግኩት። ይሄ ልጅ አሁን አድጎ እኔ ላይ እየፈነጨ ነው። አለው ማዘር እኮ ማለት ነው። ከአንድ ሀገር ወደ አንድ ሀገር ስትሄድ እኔን ይዛ ነው የምትሄደው። የምር እኔ ነኝ ማለት እሱን ምንከባከበው

ምን ያኔ ይዘለኝም አላልኩም፣ እና ዝም ብለ ማይሆን ወሬ አታውራ። ያ እህት ሁለተኛ እናት ናት። ግን ያሁን ልጆች እንደዛ አስቡ። ድሮ በእኛ ጊዜ ቀረ። ያሁን ልጆች እንደዛ አስቡ እናይገልበጥልሽ አዎ፣ እንዴ እኔ መንከባከብ አለበት። ሲጀመር ገና አሁን እዚህ ቆይ፣ እኔ ላስተካከል እንጂ መቶ ግሬን ያጥባል ከእኔ ጋር ነው የሚኖረው፣ ምግብ ያበስልልኛል። እንደዛ ነው ማረግ። እንደዛ ካልሆነ ደስ አይል። ታናሽ ሲያግዛችሁ ነው ደስ የሚለው። እኛ ታላላቆቻችን አክብረን አግዘናቸው ብዙ የደረስነው ጣም እግዚአብሔር ነው። እኔ ስወልድ ወደፊት ያሳድግልኛል። እንመጣለን በቴሌግራም ደህና ነኝ። ስሙ እንዴት ነሽ? አው አይቻለሁ። አ እሰይ እንኳን ሆንኩኝ። ምን አገባክ? እንኳን ሆንኩኝ። ብሎክ ነው የማደርጋችሁ አሁን

ዛሬ ምን ታየሽ? አረ እኔ አንተን ብሎ ካደረጋለሁ አልኩ። እንዴ እኔ አንተን ናቲ ብዬ አላልኩ። አረ አንተ እንትን እኮ አሁን ተቋርጦ ነበር